የእሷ ሁለት ሺውም አለፈ፣ እና ልደቱም እያለ እኮ ተጠይቃለች አሉ እኮ። ግን እኔ መጀመሪያ ሰላም ልሆን አለች አሉ ወለ ማን ያለሽ እና ለልጅ ሰኔጋ እና ስትጠየቅ እኔ ሰላም ልሆን አለች አሉ። ግን እኮ እውነት ነው አሁን እንደዚህ ሰላም ሳይወርድ ምናምን አሁን ቢከበርላት እና እሷ ገስት ላይ ብትቀመጥ ደሞ ይሄንን አግኝቶ ደግሞ ይረግጧታሉ እኮ ይረግጧታል። አዎ፣ ተው ቅድስት ቅድስት፣ የተረጋግሽ አሁንስ፣ ቆይ ትንሽ የሚቆይ እውነቴን ነው። ያኔ ሁሉም ሳያስብ ቀርቶ አይመስለኝም፣ ግን ያው የሚያወሯት ይመስለኛል። ሳያወሩ ዝም ያሉ አይመስለኝም። ኧረ ጂጂ አሜሪካ ራሱ እኮ በጣም እንትን ብላ ነበረች እኮ እዛ ልረጋጋ ይ ጂጂ አንዷ አሜሪካ ናት። አንዷ የት እንዳለች አላለችም። አለች ወይ ቀየዋ? ካናዳ ናት ካናዳ መሰለኝ። አንዷ አሜሪካ ናት። እሺ እንትና ሲዩዘር የምትባላ ጊፍት ታው የነ ቡሩኬ ተቀየረች አይደል? እንዴ ወደ እነዛ እኮ ተቀየረች እሷ እህ

የሚያምን ፎቶ የሪች ሪች ፎቶ ሰለም እንግዲህ ከትናንት ጀምሮ ከተቀየሮ ነው ጀምሮ ተቀይሯል አዎ ከቢኒ ጋር ሚሚ አንቺ ዊዘራ ተቀየረችን ባክሽ። ሲሚ እንዴት እንዳለች ቢኒን እንዴት እንዳወራችው አይታችኋል? እሱ እንደዚህ ከሆነ ምናምን እኔ እንዴት አድርጌ እንደምጠቀልላት ታያለክ ምናምን እያለች አይሚል ረንጂ እሷ ናት እንዴ? ናይምን ፎቶ እሱ አረገች። እሷ እሷማ አደለች። እሷን ሀሚድ ትወዳታለች። ሌላው ዘርማለ እንዴ አሉ ብዙ ናቸው። እኔ እሷ እሷ አይደለች እቺ ጊፍተሯ ናት። አሜሪካን ነው ያለችው ብዙ ጊዜ ብሩኪያን በጌም ሲጫወት ከቢኒ ጋር ነበር እንዴት ስትናገር ሲጀመርኩ

እኔ ሲጀመር ማለት ነው፣ በሶስት ምክንያት ነበር። ቲክቶክ የመጣውን ይቺ መጀመሪያ ፕራንክ ያመጣ ጊዜ እኔ ቲክቶክ አትጠቀሙም ነበር። የዛኔ ነው ከምር። የዛኔ በቃ ታጋስኩ ታጋስኩ ታጋስኩ፣ የሚቆም ነገር የለም ወይ ኔ በላቸው ብዬ ቤቴ ውስጥ ሌላ ነገር ነበር የምፖስተው። ያንኑ ላትፍቼ ሀይሚጎልመሆነልሚጣ ይሄ በፊትም ወዳታለው እኮ ግን እንትን ዩቱብ ላይ ብቻ ነው፣ ኮሜንት ጽፍላታለው። እሷ ብቻ ነበር ምጽፈው ኮሜንት፣ ራሱ ኮሜንት ጽፍላታለው ምናምን፣ ግን አልፖስትም ነበረ፣ ዘፈን ምናምን አልፖስትም ነበር ቤቴ ውስጥ። ከዛ ይቺ ሰው መጣ። አይ ይቺ መዳም ስሜቱ አይቆረጥ። ስሜትሽን አስቆረጠች። ስሜቱ አይቆረጥ። ምን አይነት የምናፈራ ሴት ናት ማጣለ እኔ እውነት ልንገርሽ፣ እኔ በሀሚ ላይ ነው ላይፍ ላይ የራሱ መግባት የጀመርኩት እንደዚህ ከብቼ። እኔ ሰውን ተሳድብ ያላቅም ጀመርኩ። አሁን አሁን መሳደብ ጀመርኩ ምናምን ነገር። ሰሞኑን እኮ ሁሉም ቦታ ማርታ፣ ማርታ፣ ማርታ እባክሽ አንቺም እንደኔ ነሽ። በቃ እኔም በስንት አንዴ አወራለሁ። ከዛ ሷ አወራች አወራች ነው የምትበል። አላወራም በስንት አንዴ በጣም ነው ሳስገቡኝ ማለት ነው። ከዛ እኔ ደግሞ ያ ከዛ ብዙ ብዙ ብዙ ጊዜ እኔ አልገባም ስሳደብ፣ አሁን ብሩኬ ካጠፋ ከምር ሆነ ቤት ከገባው ተሳድቤ ነው መውጣው። ከዛ ደስታ ጊዜ ጊዜ ችግር እኔ እውነት ከአንድ ጊዜ

ስገራጭአንድ ነገር ክብራ ተነሳ እኮ ነው የጠፋችሁ። የጠፋች ቀን እንኳን አይተሽ እንደሆነ ማለት ነው ክብራ አለት አንድ ነገር ማወቅ ያለባችሁ ነገር ማለት ነው አንቺ አሁን ጓደኛ፣ የወንድ ጓደኛ ካላችሁ ከምር ለዛ ልጅ በጣም ጠንካራ ከሆኑ ከሆናችሁ ማለት ነው እንደ ህቱ እህቱና እንደ ቤተሰብ ነው የሚያይሽ እንጂ እንደዚህ አይ የእውነት በጣም ነው የሚያስጠላው ዩቱብ ላይ ራሱ ማለት ነው ሙሉ ዩቱበሮች እሱን ነው እየተናደዱ ያሉት ሙሉ ቡታጀራ ልጆች ማለት ነው ሀይሚ አዲስ አበባ ነበራቸው እሱ ደግሞ ቡታጀራ ነበረ ቀልባት እያረገው ነበረ ለልጅቷ አሁን ሴት ናት፣ ይሰማታል። ወይኔ አልኳችሁ ኮ እናንተ ጠንካራ አሁን በብሩኬ ቤት ሃይሚ በጣም ጠንካራ ናት። በጣም ያቀር ለእኛም ጠንካራ ናት። ጠንካራ ነው። ጠንካራ ከሆነ በወንድ ለፍቅረኛሽ ማለት ነው አንች ወይ ለምትወጂው ሰው ከምሬ፣ እንደ ቤተሰቡ ነው የሚያይሽ እንጂ እንደ ፍቅረኛ ምናም እንደዚህ እምትን አይደለሽም። ከምሬ ነው እንደዚህ በሱ መልቆቅ መልቆቅ የምትሄድበት ነው የሚፈልግ። እሱ ሲጀምር ሴቶችን መለጣጠፍ ይወዳል። ባክሽ እንዳይ ልጅቷ የሆነ የተጎዳች ነገር አላት እኮ ውስጧ የተጎዳች ነገር አላት። ይሁን በቃ አውጥቷ የማትናገር ነገር ዛሬ ላይሽ፣ እንዴ ምንም አልመሰላትም እ በንግግሩ ሊሰርብሽ። አንድ ሰው ከሰደበኝ ግን ሰርበዋለሁ፣ እንዳትናገሩኝ አንድ ሰው ሊሰርበኝ ከገባ ማለት ነው

አውዎ፣ ልጅቷን ይዟት ይመጣል አሁን አለ ምናምን። ሰርፕራይዝ ያደርጋል። እሱ ደግሞ ይበጠብጣል። አዎ፣ እነ እከሌ ከምር እንደዚያ ልጆች ነግሮኛል። ይሠራላታል በይ፣ ለእኛም ይሠራላት ሁለት ሰዎች አሠርቶላታል። ከውጭ ያሉ ማለት ነው። እውነት ግን እሱ አሁን ልጅቷን ይዞ ሄዶ እንደዚያች ተንከሲሷ ያደርግባታል ብዬሽ ነው የፈራሁት። እኔ ስሞን አልጠራትም። ዛሬ ስለተከሰቱ ክስ ቀርቦብኛል፣ ከአንዴም ሶስት ቤት ተቀርቦብኛል። እና ማለት ነው እኔ ስማቸውን አልጠራም፣ ግን እንደዛ ተንከሲሶ መጥቶ ይበጠበጥባታል። ልደቷ ሁለት ሰዎች እንደሚያሰሩላት ሰምቻለሁ፣ ግን በጣም ባይለኛ ይቀር ይሰራላታል፣ ግን ምን ጀት እንደሆነ እኔ አላውቅም። ይሰራላት ብቻ፣ ለሱ አላስብለትም። እባክሽ እግዚአብሔርን ልደቱን ካበላሻ ማለት ነው፣ ከእነ ቤተሰቡ ገደል ነው የምናስገባው። ከዛ ምሪ ነው እኔም ብያቸዋለሁ። ከምሪ የነግ ኮሜንት ላየው አረ እንኳ እንዳለ እንኳን ደረሰሽ ነው። በቃ እንኳን እንኳን ተወለሽ እንኳን ተወለሽ እንኳን ተወለሽ ነው እንዳለ ስድብ እኮ ማለት እሷ ሶስቴ ነው እኮ የእሷ ደስታ ጊዜ